የፍቅር ዓይነቶች ሰባተኛ አንሰልፍሽ ላብ ወይም አንሰልፍሽ ፍቅር ይባላል። ይህ ፍቅር የሚጀምረው ራስ ወዳድ ካለመሆን የሚመነጭ የፍቅር አይነት ነው። ለምሳሌ በዚህ ፍቅር ውስጥ የሚገባ ሰው ለቀረበለት የፍቅር ጥያቄ የእሽታ መልስ ሊሰጥ ይችላል። የሚሰጠው ግን እሷ ከምትጎዳ እኔ ልጎዳ በሚል አይነት ስሜት ነው። ነገር ግን ያንን ፍቅር ነገር ግን ያንን ፍቅር ውስጡ ላይ ያምንበት ይችላል። የሰውን ጉዳት ስለማይፈልግ ብቻ ግን ፈቃደኛ ይሆናል። እንደዚህ አይነት ሰዎች ብዙ ጊዜ በባህሪያቸው ገራም ለስለስ ያሉና ቅንና ቁም ነገረኝነት አለባቸው። ለጀመሩት የፍቅር ህይወት ይህ ይገጥመኛል ብለው ሳይፈሩ ራሳቸውን መስዋዕት የማድረግ ህይወት እንዳላቸው ይታመናል። ነገር ግን ይህ ሰው ሲጀምር ፍቅሩን አምኖ ስላልጀመረው ፍቅር ማዋቀር ያለበትን ነገሮች አሟልቷል ማለት አይቻልም። ስምንተኛ ጌም ፕሌኒንግ ወይም ጌም ፕሌኒንግ ፍቅር። ይሄኛው የፍቅር ዓይነት ደግሞ ነውርን በጣም ደብቆ የሚታይ የፍቅር ዓይነት ነው። ይህ አፍቃሪ ራሱን ማርካት ብቻ የሚፈልግ አፍቃሪ ነው። ለሰው ህይወት ግድ አይሰጠውም። ሩካቤን ብቻ መሰረት ባደረገ ፍቅር ውስጥ ያሉ ሰዎች ለጊዜው ጠንካራ አፍቃሪ መስለው ሊቀርቡ ይችላሉ። አፈቀርኩ ካሉት ሰው ጋር ሁል ጊዜ መጫወት ነው የሚፈልጉት። ነገር ግን ሌላው ለትዳር መሰረት የሚሆነው ነገር አይታይባቸውም። ዓላማቸው አንድ ነገር ብቻ ነው፣ እርሱም የሩካቤ ስጋ ጥማቸውን ማርካት ብቻ። ከዚያም በኋላ ደግሞ ሌላ ሰው ይቀራረባል፣ አሁንም ደግሞ ይቀራሉ። እንዲህ እንዲህ እያሉ ልቅ በሆነ ዝሙት መስከር በጣም የሚያስደስታቸው፣ እንዲህ አይነት ሰው ባህሪ እስካልቀረ ድረስ ለትዳር ፍጹም ምቹ አይደለም። ይህ ባህሪ ብዙውን ጊዜ በወንዶች እንደሚንጸባረቅ ይታመናል። ነገር ግን እነዚህ ሰዎች በሕይወታቸው ውስጥ ሰፊውን ቦታ የያዙት ስሜት ላይ ብቻ ነው። ዘጠነኛ ኢምፒቲ ላብ ወይም ኢምፒቲ ፍቅር፣ ባዶ ፍቅር ማለት ነው። ከምንም ነገር ተነስተው ባዶ ፍቅር የሚይዛቸው ሰዎች አሉ። ለጊዜው ፍቅር ያዘኝ ይበሉ እንጂ ፍቅራቸው ግን ምንም ጣዕምና ትርጉም የሌለው ነው። ለምን እንዳፈቀሩ ቢጠየቁ እንኳን በቂ መልስ የላቸውም። ፍቅር ፍቅር የሚሆነው ደግሞ ፍቅር ሰጥቶ መቀበል ሲኖርበት ነው። በእነዚህ ሰዎች መካከል ግን ፍቅርን መስጠትና መቀበል የሚባለው ነገር እንኳን በቅጡ አይታወቅም። ፍቅርን ሰጠን ሲሉ እንኳን በቂ መልስ ግን የላቸውም። ብቻ በአጋጣሚ ስለተገናኙ ተቀራርበው ሊሆን ይችላል። ግን ቅርበታቸው ትርጉምና ደስታ የማይሰጥ ዓይነት ባዶ ቅርበት ሲሆን ቁርጠኝነትም ስሜትም በውስጡ የሌለው የፍቅር ዓይነት ነው። በአስረኛ ደረጃ የምንመለከተው ደግሞ ሰልፍሽ ላብ ይባላል። ወይም ሰልፍሽ ፍቅር፣ ራስ ወዳድ ፍቅር ማለት ነው። እነዚህነቹ ደግሞ ፍቅርን የሚጀምሩት የሚፈልጉትን ነገር ለማግኘት ሲሉ ብቻ ነው። ለምሳሌ ገንዘብ ቸግሯቸው ከሆነ ገንዘብ ለማግኘት፣ ሌላው ችግር ካለባቸው የገጠማቸውን ክፍተት ለመድፈን ሲሉ ብቻ የሚጀምሩት የፍቅር አይነት ነው። ይህ ፍቅር ራስን ከመውደድ እንጂ ሌላውን ከመውደድ የመነጨ ፍቅር አይደለም። በውስጥ እውነተኛው ስሜትን ቅርበትም የለውም። ቁርጠኝነት ብቻ ነው ያለው ከችግራቸው ለመላቀቅ ሲሉ ብቻ ቆርጠው የሚጀምሩት ህይወት ነው። እነዚህ ሰዎች የሚፈልጉት ጥቅም እንዳሰቡት ካላገኙ ደግሞ ግንኙነቱን ለማቋረጥ አይናቸውን አያሹም ያሹ። አስራ አንደኛ ኮምፒኒየም ላብ ወይም ኮምፒኒየም ፍቅር ብዙ ጊዜ በዚህኛው ፍቅር ውስጥ የሚገቡ ሰዎች እድሜያቸው ከትዳር ክልል ውጭ ወጣ ያለባቸው ሰዎች የሚጀምሩት ውጥን ነው። እነዚህ አይነት ሰዎች በአብዛኛው ብቻውን በነበረበት ዘመን የሌሎችን የትዳር ህይወት እየተመለከተ መቅናት ይጀመራል። እናም ብዙ ነገር ያምራቸዋል። በዚህ አምሮታቸው ውስጥ ትዳርን ይናፍቃሉ። ታዲያ እነዚህ ሰዎች ብዙውን ጊዜ ከእድሜያቸው ጋር ሩጫ ግብግብ ስለሚይዙ ሲያገቡ ለእነርሱ የሚሆናቸውን መርጠው ባህሪን አጥንተው ረጋ ብሎ አይደለም የሚ ያገኙትን አጋጣሚ ተጠቅሞ ብቻ ያገባሉ። ምክንያቱም እነርሱ አሁን ፊታቸው ያለውን የትዳር አምሮት፣ ልጅ ማሳደግ፣ አብሮ መኖር ይሄ ብቻ ነው የሚታያቸው። በአጠቃላይ ያገቡት ትዳር የሚለው ነገር ለመያዝ ብሎም በእነርሱ ስሜት ክልል ውስጥ ያሉ ሰዎች ካሉበት የህይወት ተርታ ራሳቸውን አርቀው ስላገኙ እንጂ ካገቡት ሰው ጋር በፍቅር ተሸፋፍነው አይደለም። ትዳርን የጀመሩት እንዲህ አይነቱ ጋብቻ ትዳራዊ ፍቅር ይባላል። ይህኛው ፍቅር ቅርበትና ቁረኝነት ቁርኝነት ይሁን እንጂ ስሜት የለውም። ተቀራርበዋል ለትዳርም ቁርጠኛ ሆነዋል። በፍቅር ተሸንፈው ስላልተጋቡ፣ ግን ብዙውን ጊዜ ስሜት አልባ ትዳር ይሆንባቸዋል። የመጨረሻው እና እውነተኛው ፍቅር ደግሞ ኮንሲዮሜንት ላብ ይባላል። ኮንሲዮሜንት ፍቅር ይህ እውነተኛ ፍቅር ነው ወይም ደግሞ ዘለቄታው ያማረ የተስተካከለ ፍቅርን ፍቅር ነው የሚያሰኘው፣ በሶስት ነገሮች ላይ ሲዋቀር ነው። ይኸውም ቅርበት፣ ስሜትና ቁርጠኝነት። በእነዚህ ሶስት ነገሮች ላይ የተዋቀረ ፍቅር አስተማማኝ፣ እውነተኛ፣ ሕይወት ያለው የማይሞት ፍቅር ነው። በዚህ አይነት ፍቅር ውስጥ ያሉ ሰዎች መሰለቻቸት የሚባል ነገር አያውቁም። ፍቅራቸውም ልዩና ጣዕም ያለው ፍቅር ነው። በመካከላቸው ስሜት አለ። በስሜት ይጣጣማሉ፣ ይግባባሉ። በዚህም ተደስተው ይኖራሉ። ቁርጠኝነትም አለ እርሷ ከእርሱ ጋር እርሱን ከእርሷ ጋር አብሮ ለመኖር ቁርጠኛ ናቸው። ይህ ማለት ወደ ትዳር የሚያመራ ጥሩ የፍቅር መንገድ ነው። በመቀጠልም ቅርበት በመካከላቸው አለ። ጥልቅ መቀራረብ በእነርሱ መሃል ከመኖር የተነሳ ባህሪ ለባህሪ በደንብ ይተዋወቃሉ። ከመተዋወቃቸውም የተነሳ በጣም ይዋደዳሉ። ብዙ ጊዜ የባህሪ መተዋወቅና በባህሪም የሚመሳሰሉ ባልና ሚስቶች በትዳራቸው ደስተኛ የሚሆኑት ከዚህ የተነሳ ነው። በሶስት ነገሮች ላይ የተዋቀረ ፍቅር ቀስ እያለ እስከ መጨረሻ የሚያድግ እንጂ የሚከስምም አይደለም። በመከራ ሰዓትም ቢሆን እንኳን አይሸነፍም፣ ፍቅርም ቅርበትም ስላላቸው አይለያዩ። ነገር ግን ቢፈጠር እንኳን መከራ አራርቋቸው ከዓላማቸው ፈቃቃ ያደርጋቸው። ይህኛው የፍቅር ዓይነት በጣም ጥሩና እውነተኛ ፍቅር ነው። በዚህ ዓይነቱ ፍቅር የተያዘ ሰው በእውነተኛ ፍቅር እንደተያዘ እርግጠኛ መሆን ይችላል። ይህ ፍቅር ያለ ቅርበትና ፍጹም እውነተኛ ፍቅር ነው። ብዙዎች ይህንን አይነቱን ፍቅር ይፈልጉታል፣ ግን እርሱን ለማግኘት በጣም አስቸጋሪ ይሆንባቸዋል። ብዙዎችም ብዙ ጠብቀው ከጀመሩት ፍቅር ትንሹን የፍቅር ምላሽ የሚያገኙት በዚህ ፍቅር ውስጥ ነው። በዚህ ፍቅር ውስጥ ካለማለፋቸው የተነሳ ነው። በእውነተኛ የፍቅር ዓለም ውስጥ ለመኖር እነዚህ ከላይ የተጠቀሱትን ሶስት የፍቅር መዋቅሮች ልብ ይበሏቸው። ሰዓሊ ስዕሉን ሲስል እራቅ ብሎ ቆም እያለ ያየዋል። የስዕሉን ጉድለት የሚያውቀው ቆም ብሎ ሲመለከት ነውና፣ ፍቅርም ቆም ብሎ ሲመለከቱት ጉድለት ይታያል። ፍቅር እርጋታና ቆም ብሎ ማየትን ይጠይቃል። እናም ፍቅሮ በእነዚህ ሶስት ነገሮች ላይ የተጣመረ እንደሆነና እንዳልሆነ ራስዎን ቆም ብለው ይጠይቁ። ፍቅር ሁሉም ሲጀምሩት የእውነትና ፍጻሜው የሚያምር ነው የሚመስላቸው ያታልላል። ጉዳት የሚታወቀው በኋላ ላይ ነው። ሁሉም ሰው ፍቅርን ሲጀምር የእውነትና ዘላቂ የሚመስለው፣ እናም ጉድጓዱን ሳያይ ነፃ መሬት ያገኘ እንደሚመስለው የስሜት ፈረስ ሽምጥ ያደርጋል። ጉዳቱ የሚታወቀው ግን መጨረሻ ላይ ነው፣ እሾህ ውስጥ ሲገቡና ሰውነቱን ሲያቆሳስል። ፍቅርም ሲጀምር እውነት ስለሚመስለው ብዙዎች ተታለው ለወደቁትና ለከፋ በደል ለከፋ ጥፋት እስከሚዳረጉ የሚደርሱት ለዚህ ነው። ስለዚህ ብርቱ ጥንቃቄ ያስፈልጋል። ኢሳይያስ አንድ አምስት እስከ ስድስት። ታዲያ ፍቅር የያዘው ሰው እውነተኛ ፍቅር እንደያዘው በምን ያውቃል? ፍቅር ሶስት ነገሮችን ማማከል መቻል አለበት። ሶስቱ ነገሮች ለፍቅር ወሳኝ ናቸው። እነርሱም ቅርበት፣ ስሜትና ቁርጠኝነት። ከምንም በፊት መቀራረብ ይቀድማል። ተቀራርቦ መጣጣም ይኖራል። ከዚያም ስሜት ይኖራል። በሁለት ጥንዶች መካከል ጥልቅ የሆነ የስሜት ውህደት ይኖራቸዋል። ይህ ስሜት በስሜት ብቻ ሳይገደብ ወደ ጋብቻ የሚያመራ ቁርጠኝነት ላይ ያደርሰዋል። ይህ አካሄድ በሦስቱ ነገሮች ላይ ተመስርቷልና ፍቅሩን የእውነት ፍቅር ያደርገዋል። ከሦስት አንዱ የጎደለው ግን ፍቅሩም የተሟላ ፍቅር እንዳይደለ ጥናቶች ያስረዳሉ። እንግዲህ ምን እንላለን? ከምንም በላይ አሁንም ማንም ሰው ራሱን መጠየቅ ይችላል። ራስን መጠየቅ ብቻ ሳይሆን ማንም ራሱን ፈልጎ ማግኘት አለበት። እኛ የቱ ጋነ ያለ ነው? ሰው የተያዘበትን ፍቅር በእውነተኛ የፍቅር ዓለም ውስጥ እንደሆነና እንዳልሆነ በእነዚህ ርዕሶች ውስጥ ራሱን ፈልጎ ያገኛል። ያለበትንም የፍቅር ዓይነት በእውነተኛ ፍቅር ውስጥ ከሆነ በጣም ደስ የሚያሰኝና የሚያረካ ውጤታማ የፍቅር ሕይወት ነውና ፍቅር ፍሬያማ ነው። ከዚያም በተረፈ የፍቅር ዓይነቶች በውስጣቸው የያዙትና ያላሟላቸው የፍቅር መዋቅሮች ከሰንጠረዥ ላይ መረዳት ይቻላል። የተወደዳችሁ የልቃናት ሚዲያ ተመልካቾቻችን፣ እንግዲህ ለዛሬ የያዝናቸው መራግሮች እነዚህ ይመስሉ ነበር። ቸር ሰንብቱ።